ሮ የነበረችው ቮልስ ዋገን የምትታወቀው ሞተሯ እዚህ ጋር ነበር ማለት ነው የኤሌክትሪክ ሞተሩን ገጥመንላታል ቺ ቻርጀሯ ነች አምስት ባትሪዎች ስለሆነ የተጠቀምነው አምስት ጊዜ 12 60 ነው 60 ቮልትን ቻርጅ የምታደርግልን ዲሲ ቻርጀር ነች ማለት ነው ራሱን ደግሞ ራሱን በራሱ ቻርጅ አድርግ ብለን ስንል ደግሞ ይሄ አሁን እዚሁ ላይ ባለው ኤሌክትሪክ ቻርጅ መጠቀም እንችላለን ማለት ነው መኪናው ቻርጅ እያደረገ ነው አሁን ማለት አሁን ይችን መኪና ሳሽከረክራት በፊት በሳምንት አራት ሺ ብር ነዳጅ ቀዳለሁ በወር ማለት 16 ሺ ብር ማለት ነው 20 ኪሎ ሜትር ይሄዳል ሁል ቻርጅ ስታደርጊ ሁለት ብር ከ50 ሳንቲም አካባቢ ነው የሚፈጀው። መኪናዋ አንደኛ ራሷንም ቻርጅ ታደርጋለች። የተገጠመላት ሲስተም ቤትሽ ውስጥ አሁን መብራት ቢጠፍ ከእሷ ላይ ስበሽ መጠቀም ትችያለሽ። ድምፁ በቃ ዜሮ ነው የሚሆነው። ሽ የማለት ድምፅ ነው እንጂ የሞተር ድምፅ የምትሰሚው የለም። ይህን መኪና ስንቀይረው አንድ መኪና ለምሳሌ ከውጭ ሲመጣ በ5 ሚሊዮን ብር በ6 ሚሊዮን ብር ወጪ ይመጣል። ያለሽን መኪና ስትቀይሪው ግን ነዳጅ ቢያንስ ሁለት ሺህ ብር በቀን ይቀዳል ያለው መኪና ላይ ይሄ ሲቀየርለት ብዙ ነገሮችን ይተዋል ማለት ነው። መኪናው ደግሞ ሲሰራ ብዙ ነገሮች ውስጡን ቀይረነዋል። ማርሽ ሲስተሙ፣ አሁን ይህች መኪና የምትታወቀው ማኑዋል ማርሽ ብቻ ነበር። በር የእጅ ማርሽ የምንለው ማለት ነው። አሁን ግን ደግሞ ተጨማሪ ማርሽ ኤሌክትሪካል ማርሽ ጨምረንላታል። አካል ጉዳተኛ ሁለት እግር የሌለው ሰው አሁን ይህ መኪና መንዳት ይችላል ማለት ነው። ማሽከርከር ይችላል። በዚህ አይነት መልኩ እስከ ጭነት መኪና ድረስ ያሉትን ቀይራቸዋለን ማለት ነው። ኢቢሲ አንድ ሚሊዮን ብር ሰጠን። ኢትዮጵያ ንግድ ባንክ ደግሞ ሁለት መቶ ሺህ ብር በአነስተኛ ወለድ እስከ አስር ሚሊዮን ብር ድረስ ያለምንም ኮላተራል ያለምንም ማስያዣ በዶክሜንታችን ብቻ እንድንወስድ እነሱም ፕሮግራሞች አመቻችቶልናል። ሰላም ተመልካቾቻችን እንደምን አላችሁ። በዛሬ ዝግጅታችን ከኋላ የምትመለከቱትን ቮልስዋገን መኪናን ከነዳጅነት ወደ ኤሌክትሪክ የቀየረ ግለሰብ ጋር ቆይታ አድርገን የምናደርሳችሁ ይሆናል። ይህ ግለሰብ ከዚህ በፊት ኢቢሲ ላይ ተዘጋጅቶ ይቀርብ በነበረው ነጋድራስ የፈጠራ ስራ ውድድር ላይ ተወዳድሮ ብዙ ሚሊየን ብሮችን አሸንፏል። እንግዲህ ከግለሰቡ ጋር ቆይታ አድርገን ምን አይነት ስራዎችን ለመስራት እንዳሰበ ይህን መኪና እንዴት እንደሰራና ሌሎች ጠቃሚ መረጃዎችን ደግሞ ወደ እናንተ የምናደርስ ይሆናል ዝግጅቱን ወደ እናንተ እያደረስኩን በአምላክ አበራ ከካሜራማናችን ኤልያስ ታየ እንዲሁም ቴክኒኩን በመቆጣጠር ኪዳኔ ጋብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። ሰላም፣ ጤና ይስጥልን። እሺ እንዴት ናችሁ? ሰላም ናቸው፣ እግዚአብሔር ይመስገን። እስቲ እንተዋወቅ፣ ስምህንና የስራ ድርሻን አስተዋውቀኝ። ስሜ ዘመኑ ሲሳይ ይባላል። ያው የስራ ድርሻ ደግሞ እነዚህ ኖርማል ነዳጅ መኪኖችን ወደ ኤሌክትሪክ መቀየር ነው። እንግዲህ እኛም የመጣ ነው፣ ከዚህ በፊት ነጋድራስ ውድድር ላይ አንደኛ በመውጣት አሸንፈሃል። ይህንን መኪና ከነዳጅነት ወደ ኤሌክትሪክ መቀየርህን ሰምተን ነው እና የመጣ ነው። እስቲ የፈጠራ ስራ አጀማመሩ እንዴት እንደነበር በቅድሚያ እናንሳ። የፈጠራ ስራ አጀማመሩ ያው እኛ የምንሰራው ኖርማል ጄኔተሮችን እንደዚህ አንዳንድ መኪኖችን ጥገና ነው የምንሰራው። እና እሱን ስንሰራ ለምን ኤሌክትሪክ መኪና አንሞክረውን ብለን ማለት ሙሉ ቦዲውን አድርገን ሞከርን። መጀመሪያ ሙሉ ቦዲውን 80 ፐርሰንት ቦዲው ይዤ የተሰራ አድርገን ሞከርን። ከዛ በኋላ ደግሞ ለምን አሮጌዎችን ደግሞ ወደ ኤሌክትሪክ አንቀይራቸውን በሚል እንትን ተነሳሽነት ወደ ኤሌክትሪክ ለመቀየር ጀመርን ማለት ነው። ይህችን መኪና ለመጀመሪያ ጊዜ ከነዳጅነት ወደ ኤሌክትሪክነት የመጣበት ሀሳብ እንደነገርከኝ ሆኖ፣ ነገር ግን ገና ሀሳቡ ሲጠነሰስ ብዙ ቻሌንጆች ይኖሩታል ተብሎ ይታሰባል። እኛ በእኛ በኢትዮጵያ ውስጥ ደግሞ እንደዚ አይነት የፈጠራ ውጤቶች ከጥቂቱ በትንሹ ናቸው ያሉት እና እንዴት ነበረ ሀሳቡን ስታስብ? በነገራችን ላይ አሁን የኤሌክትሪክ መኪና ይከብዳል ሀሳቡ የሚከብድበትም ነገር ምንድን ነው? አሁን ሌላ የሞተር መኪና ለመስራት ቢሆን ብዙ ሞተሮችን ታገኛለች፣ በነዛ ትጠቀሚያለች። ይሄኛው ግን የኤሌክትሪክ መኪና ምንም አይነት ስፔር ፓርት እየመጣ አይደለም። የኤሌክትሪክ መኪና ወደኛ ሀገር እየመጣ ነው፣ አሁን ግን ቢመጣም ስፔር ፓርት የለም፣ አታገኝም ማለት ነው፣ ለዚህ መኪና የሚሆን አሁን እኛ ፈልገን ነው ብዙ ነገሮችን ፈልገን እንደገና ባትሪ ራሱ የሶላር ባትሪዎች እነዚህ ጀል ባትሪ የሚባሉ የሊቲየም እነሱን ተጠቅመ ምናምን የሰራ ነው እና ያው ስራው ያስቸግራል እንደ አዲስ ስራነቱ እንደገና ደግሞ ስንሰራቸው የነበረው ከአሁን በፊት እኛ እንደዚህ ማሽኖች እንሰራለን። ማንኛውም ሞዲፊክ ማሽኖች፣ የእንጨት መሰንጠቂያ፣ ብሎኬት ማምረቻ እነዚህ የፕሪካስት ማሽኖች እነሱ እነሱ እንሰራ ነበር። ከዛ ተነሳሽነት ነው አሁን እንደገና ደግሞ እስኪ ይህን ደግሞ እንሞክረው ብለን የገባ ነው። መጀመሪያ ስትጀምረው ምን አይነት ግብአቶችን ተጠቅመሃል? ወደ ኤሌክትሪክነት ለመቀየር አዎ፣ የኤሌክትሪክ መኪና አሁን ያሉት አራት ነገሮች ናቸው። አንደኛ ባትሪ ያለው፣ ሁለተኛ ዲናሞ ወይም ሞተር የምንለው ክፍል አለ፣ ሶስተኛ እንደገና ደግሞ የሀርነስ መስመሩ አለ። ከዛ በኋላ ዳሽቦርድና ነዳጅ መስጫዎች አሉት። እና እነሱን ነገሮች መጀመሪያ ሰባሰብን። ከዛ በኋላ እንደገና መኪናው ላይ እስኪ እናሳርፈውና እንየው ብለን መኪናው ላይ አሳርፈን እሱም ማየት ጀመርን ማለት ነው። እስቲ ወደ ውድድሩ እንመለስና በዚህ መኪና ነበር እየተወዳደርከውና ምናልባት መኪናው ከመሰራቱ በፊት ነው ወደ ውድድሩ የገባው፣ ወይስ ደግሞ መጀመሪያ መኪናውን ሰርተክ ከዛ በኋላ ነው ወደ ውድድሩ ይሄድኩ፣ የሚለው እናውጋ። መኪናው ከተሰራ በኋላ ነው ውድድሩ ውስጥ የገባ። ነው መኪናው ከተሰራ አንድ አመት ከሁለት ወር እንደሆነው ነው። ልጅ እያሽከረከረች ስትሄድ ከዳኞቹ አንዱ ቢጃይ ናይከር የሚሉት እሱ አገኛትና፣ ለምንድን ነው እንደዚህ እንደዚህ፣ እስኪ ስልክ እንቀያየር ብሎ ስልክ ተቀያየሩ። ከዛ በኋላ መጥተው ሲነግሩኝ እንደዚህ እንደዚህ፣ ውድድሩ ላይ ለምን አትመዘገብም ሲሉኝ፣ ቤተለይ የምትባል ደግሞ ኢቲቪ ላይ የልጆች ክፍል ላይ የምትሰራለች እና እሷ ሊንኩን ላከችልኝ በዚህ ተመዝገብ አለች። ከዛ እዛ ውድድር ላይ ተመዘገብን። ብዙ ክርክሮች ነበሩት። ያው እኛ ደግሞ በተግባር የሰራነው ነገር ስለሆነ በተግባር አሳይተን ለመሸለም በቅተናል ማለት ነው። እስቲ ውድድሩ እንዴት ነበር? ብዙ አይነት ሰዎች እዛ ጋ አሉ፣ ብዙ ተፎካካሪዎች አሉ እና ከእነሱ ጋር የነበረክ ቁርኝነትስ ምን ይመስላል? ከነሱስ ምን አይነት ልምዶችን ወስደሃል? ሰውና ሰው አሁን ስትገናኝ ብዙ አይነት ልምዶችን ትወስጃለሽ። ከአንዱ አንዱ ይሻላል፣ ከአንዱ ደግሞ አንደኛው ይሻላል። ብዙ ሰዎችን አግኝተንበታል። እንደገና ደግሞ እዛ ላይ ደግሞ የተሰየሙት ዳኞች በጣም በሙያ ያላቸውና እንደዚህ በቢዝነስም ላይ ደግሞ ቢዝነስ ብዙ ቢዝነሶችን የሚመሩ ሰዎች ናቸው። እና ሲያዩ ደግሞ ዳኝነታቸውን ከብዙ አንግል ነው ከቢዝነሱም አንግል፣ ከአዋጭነቱ አንግል እንደገና ደግሞ ከችግር ፈጅነት አንግል፣ ይህን ይህን ነገር አይተው ያው የእኛን አንደኛ እንድንወጣ አድርገዋል። ማለት ያሉትም ደግሞ እንደዚህ አሁን የማይታዩ የነበሩ ጋዜጠኞችም የነበራቸው ድጋፍ እነሱ እነሱ እንትን ብለው ያው አንደኛ ወጥተን ተሸልመናል ማለት ነው። በውድድሩ ምን ያህል ገንዘብ አሸናፊ እንደሆንክና በዛ ጊዜ ደግሞ ያንን ገንዘብ ስታሸንፍ ምን ለመስራት አሰብክበት? አዎ እኛ ውድድሩ አሁን ከሚሰጠው ገንዘብ በላይ የምታገኛቸው የሰው ኃይሎች ማለት አሁን እኛ እዛ ከገባን በኋላ ብዙ ሰዎች የደውሉ እንትን ይላሉ ይመዘግባሉ። ውድድሩ ኢቢሲ አንድ ሚሊዮን ብር ሰጠን። እንደገና ደግሞ የኢትዮጵያ ንግድ ባንክ ደግሞ 200 ሺህ ብር እሱን እንትን አለልን። እንደገና ደግሞ ይሄ ያለንትን በአነስተኛ ወለድ እስከ አስር ሚሊዮን ብር ድረስ ያለምንም ኮላተራል ያለምንም ማስያዣ በዶክሜንታችን ብቻ እንድንወስድ እነሱም ፕሮግራሞች አመቻችቶልናል። በዛ ብርስ ምን ለመስራት አስበሃል? ያው ይህንን ስራ እንደምትቀጥልበት የታወቀ ነው። ከዚህ በፊትም የምትሰራው ስራ አለ እና ምናልባት ምን አይነት ነገሮችን አዳድርገክ ለመሄድ አስበሃል? አዎ እኛ አሁን በዛ ብር ያስብ ነው ምንድን ነው አሁን እጃችን ላይ ያሉ መኪኖች አሉ። የራሳችን መኪኖች፣ ሚኒባስ እና እንደዚሁ የቤት መኪኖች፣ እነሱ ወደ ኤሌክትሪክ ቀይረን ህብረተሰቡ እንዲያያቸው ነፃ አገልግሎት መስጠት መጀመሪያ ለህብረተሰቡ ማስተዋወቅ፣ ያን ስራ እንሰራለን ብለን እናስባለን። በሀገራችን አሁን አሁን ላይ የነዳጅ መኪናን ወደ ኤሌክትሪክ የመቀየር ሂደቱ የለም፣ አንተ የመጀመሪያው ነህ። ሲቀጥል ደግሞ የነዳጅ መኪና አሁን ላይ በተወሰነ መልኩ እየተከለከለ ነው የሚገኘው እና ብዙዎች ወደ ኤሌክትሪክ መኪና ሙቪ እያደረጉ ነው ያሉት። ምናልባት ከችግር ፈትሽነቱ አንጻር ምን ይመስላል? ይህን ስራ መስራትህ ለሀገር ምን አይነት ጠቀሜታ ያመጣል ብለህ ታስባለህ? አው፣ ለሀገር ትልቅ ጥቅም አለው። ማለት ለሀገር ለህብረተሰብ፣ ሁን ለሁሉም ሰው ትልቅ ጥቅም አለው። አሁን ለምሳሌ እኔ አሁን ይችን መኪና ሳሽከረክራት በፊት በሳምንት አራት ሺህ ብር ነዳጅ ይቀዳለሁ። አካሄዴ ቁጥብና ውስን ከሆነ አራት ሽብር ቀድቼ በወር ማለት 16 ሽብር ማለት ነው። እኔ አሁን ይች መኪና ከተቀየረች ዓመት ከስድስት ወር ሆኗታል። ዓመት ከስድስት ወር ማለት በ16 ሽብር ስትመጪው ከ300 ሽብር በላይ ይሆናል ማለት ነው። ያ ማለት የኔ 300 ሽብር አተረፍኩኝ። አገሪቱ ደግሞ ከዚህ እኔ ከተጠቀምኩት በላይ ደግሞ ለአገሪቱ ትልቅ ጥቅም አለው። አንደኛ በካይ ጋዝ የሚለቀው ነገር የለም፣ ሁለተኛ ዘይት አትጠቀሚም። እንደገና ደግሞ ይሄ ሞተር ፓርት ላይ ያሉ ነገሮች አሁን ይሄ ፍርሲዮን ሸራ የምትያቸው ዘይት እነዚህ ፊልትሮ ምናምን ምናምን የለውም ይሄ መኪና ማለት እና ከዚህ ከዚያ ያንግል ይሄ ማለት አሁን ምንድን ነው ዶላሩ ሙሉ ሙሉ በሙሉ ያስቀርልናል ማለት ነው። እንደገና ደግሞ ይህ መኪና ስንቀይረው አንድ መኪና ለምሳሌ ከውጭ ሲመጣ በአምስት ሚሊዮን ብር በስድስት ሚሊዮን ብር ወጪ ይመጣል ያለው መኪና ላይ ይሄ ሲቀየርለት ብዙ ነገሮችን ይተዋል ማለት ነው። ነዳጅ ቢያንስ ሁለት ሺህ ብር በቀን ይቀዳል። ያን በቀን ሁለት ሺህ ብር የሚቀዳውን ነዳጅ ያቆማል ማለት ነው ይህ ሰውዬ። ህብረተሰቡም ደግሞ በእርግጠኝነት ይሄ ኤሌክትሪክ መኪና ከገባ በኋላ ሀያ አምስት እና ሀያ ፐርሰንት ሊቀንስለት ይችላል። ትራንስፖርት ብለን እናስባለን። ያው ከጥቅሙ አንጻር ብዙ ጥቅሞች ያሉት ማለት ነው። ጥሩ። ምን አይነት ባትሪ የምትጠቀሙበት ማለት ቻርጅ ማድረጊያው ምኑ ጋ ነው? ብዙዎች አሁን ጥያቄ ሊሆን የሚችለው ቻርጅ ምኑ ጋ ነው፣ እንዲሁም ደግሞ ምን አይነት ባትሪ ነው፣ የባትሪው ደግሞ አስተማማኝነት ምን ይመስላል የሚሉት ብዙ ጥያቄዎች ይመስሉኛል፣ እና እነሱንስ ብትመልስልኝ። አዎ፣ እነሱ ምን መሰለሽ አሁን እኛ ቻርጅ የምትደረገው መኪናዋ አንደኛ ራሷንም ቻርጅ ታደርጋለች፣ የተገጠመላት ሲስተም እንደገና ሁለተኛ ደግሞ ቤትሽ ውስጥ አሁን መብራት ቢጠፋ ከሷ ላይ ስበሽ መጠቀም ትችላለሽ፣ ለስምንት ሰዓት ተኩል ያህል። እንደገና ደግሞ ቻርጅ ደግሞ በቤት ቆጣሪ ላድርግ አካልሽ ደግሞ በቤት ቆጣሪ ቻርጅ ማድረግ ትችላለሽ። ባትሪዎቹን መኪናዋ ትንሽ ጠባብ ስለሆነች ሁሉም ነገሯ ወንበር ስር ነው ያስቀመጥነው፣ ወንበር ስር አድርገነዋል። ቻርጀር አላት፣ ቻርጀሩን ስበሽ መሰካት ትችላለሽ ማለት ነው ምናልባት ከድምፅ አንጻር ይህ መኪና እንግዲህ እንደምናውቀው በጣም ድምፅ የነበረው መኪና ነው እና የኤሌክትሪክ ከሆነ በኋላ ለውጡስ ምን ይመስላል? ድምፁ በቃ ዜሮ ነው የሚሆነ እሽ ማለት ድምፅ ነው እንጂ የሞተር ድምፅ የምትሰሚው የለም። የሞተር ድምፅ በጣም ይጮኋል። ይሄኛው ግን እሽ የማለት አይነት ድምጽ እንጂ ሌላ አይነት ነገር የለውም። እንደገና መኪናው ደግሞ ሲሰራ ብዙ ነገሮች ውስጡን ቀይረነዋል። አሁን እነዚህ እንትኖቹ አሁን በሮቹ ምናምን ኤሌክትሪክ አልናቸው፣ በኤሌክትሪክ ነው የሚወርዱት የሚወጡት። እንደገና አካል ጉዳተኛ ደግሞ ሁለት እግር የሌለው ሰው መኪናው ማሽከርከር ይችላል፣ የተገጠመለ ሲስተም በእጅ ብቻ እያሽከረከርሽ መሄድ የምትችበት ሲስተም አለው። ማርሽ እንደገና ደግሞ ማንዋል ማርሽ አለው፣ ኤሌክትሪክ አል ማርሽ አለው። በማንዋል ልጠቀም ካልሽ ማንዋል አንደኛ፣ ሁለተኛ እያልሽ መጠቀም ትችላለሽ። ኤሌክትሪክ አል ደግሞ ዲ ና አር አለው ድራይቭ ና ሪቨርስ እነሱ አሉት በሱን ደግሞ መጠቀም ትችያለሽ ማለት ነው። ጥሩ ምናልባት አሁን ይህንን መኪና ወደ ኤሌክትሪክነት ለመቀየር ምን ያህል ጊዜ ፈጀብን? መኪናው የፈጀብን እኛ ያው አዲስ ስራም ስለሆነ ነው 18 ቀን አካባቢ ፈጅቶብናል ማለት ሙሉ ቦዲውንም ለማደስና እንደዚህ ታፒሰሪ ስራዎችንም እንደዚህ ኤሌክትሪክ ሲስተሙንም እንትን ለማለት 18 ቀን ፈጅቶብናል። ወደፊትስ ምን እያሰብክ ነው ማለት የነዳጅ መኪኖችን ወደ ኤሌክትሪክ የመቀየሩን ሂደት ገፍተህበት ልትሄድ አስበሃል? እስካሁንስ ደግሞ ምን ያህሎችን ቀይረሃል የሚለውን ብትመልስል። አዎ አሁን እኛ የነዳጅ መኪኖችን ለመቀየር ቦታና እንትኖችን እያመቻችን ነው። እኛ ጋር አሁን ወደ 470 ሰው አካባቢ ተመዝግቧል ለማስቀየር እና ምንድን ነው አንድ እየጠበቅን ያለ ነው፣ የመንገድ ትራንስፖርት ፈቃድ እየጠበቅን ነው። ያ ማለት ምንድን ነው፣ ይሄ መኪና አሁን ቦሎውንም ሊብሬውንም ስታየው ቤንዝል ነው የሚለው። ያ ቤንዝል የሚለው ሲስተም ደግሞ ከኢንሹራንስ ጋር የተያያዘ ችግር ስላለው ይሄ መኪና ወደ ኤሌክትሪክ ተብሎ መቀየር አለበት። ያን ሲስተም ደግሞ የሚሰጠን መንገድ ትራንስፖርት ነው። አሁን መንገድ ትራንስፖርት ላይ ምን አለ መሰለሽ አሁን የነዳጅ የቤንዝል መኪና ወደ ናፍጣ መቀየር ትችያለሽ። የናፍጣ ወደ ቤንዝል መቀየር ትችያለሽ፣ ህጉ ላይ አለ። ይሄኛው ግን አዲስ ነው፣ ለእኛ ሀገር አዲስ ነው። ማለት የነዳጅ ሲሰራ የነበረ መኪና ወደ ኤሌክትሪክ የሚቀየር ተብሎ ህጉ ላይ የለም። ስለዚህ ያንን ደግሞ ማመልከቻ አስገብተን እሱን እያዩት ነው በቅርብ ጊዜ ይፈቅዱልናል ብለን ተስፋ እናደርጋለን። ምናልባት ያው ይህ መኪና እንደ አዲስ ነው እና ሁሉም ነገሮቹ የተቀየሩት፣ ባትሪው የቱ ጋር እንደሆነ፣ ቻርጅ ማድረጊያው የቱ ጋር እንደሆነ እየተዘዋወረን ደግሞ ብታሳየኝ ደስ ይለኛል። እሺ፣ ማየት እንችላለን። እሺ አሁን ይሄ የመኪና ማለት ይሄ አሁን ስንከፍተው ድሮ የነበረችው ቮልስዋገን የምትታወቀው ሞተሯ እዚህ ጋር ነበር ማለት ነው። የነዳጅ ሞተሯ እዚህ ጋር ነበር የሚቀመጠው ማለት ነው። ከስር አሁን እኛ ምንድን ነው በእንትን አገናኝተን የኤሌክትሪክ ሞተሩን ገጥመንላታል። ቻርጀሯ ደግሞ ይቺ ቻርጀሯ ነች። ቻርጀር ማለት ስልሳ ቮልት ትላለች። ስልሳ ቮልት አምስት ባትሪዎች ስለሆነ የተጠቀምነው አምስት ጊዜ አስራ ሁለት ስልሳ ነው። ስልሳ ቮልትን ቻርጅ የምታደርግልን ዲሲ ቻርጀር ነች ማለት ነው። ራሱን ደግሞ ራሱን በራሱ ቻርጅ አድርግ ብለን ስንል ደግሞ ይሄ አሁን እዚሁ ላይ ባለው ኤሌክትሪክ ቻርጅ መጠቀም እንችላለን ማለት ነው። መኪናው ቻርጅ እያደረገ ነው አሁኑ ማለት ነው። እና ይሄኛውን ደግሞ መስመር ለቤት መጠቀም እንችላለን። ከዚህ ላይ ወስደን ለላይት፣ ለአንዳንድ ነገሮች ስራ መጠቀም እንችላለን። ከዚህ ላይ ወስደን ማለት ነው። ይሄ ነው የነበረው የሞተሩ ክፍል፣ ከዚህ ላይ ነው የተነሳው ማለት ነው። ሌላስ የተቀየረ ነገር ምን አለው? ከኋላ የነበረውን ሞተር ቀይራችሁ በዚህኛው ቀይራችሁታል እና ሌላ ደግሞ ተጨማሪ ነገር የቀየራችሁት ምኑ? እሱ ምንድነው ውስጥ ላይ ይሄ ፔዳል ሲስተሞቹ። አሁን ለምሳሌ የነዳጅ መኪና እያለች ፍር ሲሆን ነበራት ሶስት ፔዳል ነው የነበራት፣ ፍር ሲሆን ፍሬን እና ነዳጅ ነበራት። እኛ ግን አሁን ያደረግናት አውቶማቲክ ነች፣ ነዳጅና ፍሬን ብቻ ነው ያላት ማለት ነው። ሲስተም ከፊት ተቀይሯል ማለት ነው። እንደገና ደግሞ የማርሽ ሲስተሙ ማርሽ ሲስተሙ አሁን ይቺ መኪና የምትታወቀው ማኑዋል ማርሽ ብቻ ነበር፣ የእጅ ማርሽ የምንለው ማለት ነው። አሁን ግን ደግሞ በሌላም ደግሞ ማርሽ ተጨማሪ ማርሽ፣ ኤሌክትሪካል ማርሽ ጨምረንላታል። እሱ ማለት ድራይቭ እና ሪቨርስ አድርገን በበተን አድርገንላታል። እሱን ወደ ውስጥ ማየት እንችላለን። እሺ፣ አሁን ይቺ አሁን የምትወያት መኪና ውስጧ የተቀየረው ፓርት ምንድን ነው? አሁን ይህን ቁልፋችንን ስናበራ አሁን ሞተር ተነስቷል ማለት ነው። በፊት የነበረችው መኪና ትጮህ ነበር ማለት ነው። ከዛ ሁን የእጅ ፍሬናችን እናስለቅቀን መኪናችን መሄድ ይጀምራል ማለት ነው። አሁን የኋላ ማርሽ ለማድረግ በዚህኛው ማርሽ መጠቀም እንችላለን። በዚህ አሁን ወደ ኋላ ማርሽ መሄድ እንችላለን። በዚህኛው ማርሽ ወደ ኋላችን እንሄዳለን። እንደገና ደግሞ ይቺ አር ሪቨርሷን በእሷ ደግሞ የኋላ ማርሽ አስገባን ማለት ነው። እና ይቺ አሁን በሁለቱም ማርሽ ትሰራለች ማለት ነው። ይቺ ዲና አር ኤሌክትሪካል ማርሹ ላይ እንደገና ደግሞ ማኑዋል ደግሞ በዚህ አንደኛ፣ ሁለተኛ፣ ሶስተኛ የኋላ ማርሽ እያደረግን መጠቀም እንችላለን። እንደገና ለአካል ጉዳተኛ ወይም ደግሞ አንዳንድ ሰው ሲደክመው መኪናውን እግሬ አሁን እየነካርልን መኪናውን በእጄ ነው እያሽከረከርኩት ያለሁት ማለት ነው። አሁን መኪናችን እየሄደ ነው ማለት ነው። ማርሽ ስናስገባለት አሁን መኪናው መሄድ ጀመረ ማለት ነው። አሁን አካል ጉዳተኛ ሁለት እግር የሌለው ሰው አሁን ይህም መኪና መንዳት ይችላል ማለት ነው። ማሽከርከር ይችላል። እንደገና ይሄ ኤሌክትሪክ ሲስተሟን የሚያሳየን ፓርት ነው። አሁን ለምሳሌ 59 ፐርሰንት 59.6 ፐርሰንት አለው። ያ ማለት 60 ቮልት ባትሪ፣ አምስት ባትሪዎች ስለሆነ የተጠቀምነው እነሱ ሲስተሞች አሉት ማለት ነው። መኪናው ይሄን ይመስላል። ያው ስክሪንም አለው እንግዲህ እንደዛ ነው። የበር ደግሞ ማውጫና ማውረጃቸው እነዚህ ማኑዋል ነበር፣ በእጅ እንትን የሚል ነበር። አሁን በኤሌክትሪካል ነው የምታወጪው የምታወርጂውም ማለት ነው። በጣም ጥሩ እንግዲህ፣ ብዙ አይነት ለውጦችን አይቼበታለው እኔ በግሌ። እና ሁሉንም መኪኖች አሁን በዚህ አይነት መልኩ ነው ማለት ነው መቀየር የሚቻለው? አዎ፣ በዚህ አይነት መልኩ ማንኛውንም መኪና መቀየር ይቻላል ማለት ነው። እስከ ጭነት መኪና ድረስ ያሉትን በዚህ አይነት መልኩ እንቀይራቸዋለን ማለት ነው። እስኪ ለወደፊት ያሰብከው ነገር እንዲሁም ደግሞ አንተን ዘመኑን ወደፊት ምን ላይ እናገኘው የሚለውን መልስልኝና እዚህ ጋር እናጠናቀቃለን። እሺ አሁን ለወደፊት ምንድነው፣ ይሄ ቀየራው ላይ ብቻ ሳይሆን አሁንም እየሰራን ያለው መኪና አለ፣ ሙሉውን ቦዲውን እዚሁ ለመስራት ኤሌክትሪካል ፓርቱንም አሁን እኛ አንድ የሰራናት መኪና አለች። አሁን እሷ ምንድነው ሙሉ ቦዲው መቶ ፐርሰንት እዚሁ ነው የሰራ ነው እንደገና ደግሞ ከ65% በላይ የሚሆነውን ደግሞ ኤሌክትሪክ አልስራውም እዚሁ ነው የተሰራው። አሁን ለምሳሌ ሞተር የምንለው ከስር ዲናሞ እንትኑ ተሽከርካሪ ፓርቱን አሁን እሱን እዚሁ ነው ጠቅለን የሰራ ነው እና ያመረት ነው እና ለወደፊት እነዚህን ማምረት እንደገና ደግሞ ከውጭ የሚገቡ ደግሞ ኤሌክትሪክ መኪኖች ለነሱ ደግሞ የሰርቪስ አገልግሎት መስጠት እንደዚህ የሚበላሹትን ጥገና ስራ እንደገና ስፔር ፓርት ይፈልጋሉ። አሁን ለምሳሌ ስፔር ፓርታቸው ለአንድ ለሶስት ዓመት ያህል ላይገባ ይችላል። መኪኖቹ አዲስ ስለሆኑ ስለማይበላሹ እነሱን አሁን እኛ ከወዲሁ አዘጋጅተን ስፔር ፓርቱ ማምረት ነው የምንፈልገው። ምናልባት የነዳጅ መኪናን ወደ ኤሌክትሪክ መቀየር የሚፈልጉ ሰዎች አንተን በምን አይነት በኩል ማግኘት ይችላሉ? ያው ተመዝግቦ ለመቆየትም ሆነ ወደፊት ለማሰራት አንተን በምን በኩል ማግኘት ይችላሉ? እኔ አሁን ቦታ እያመቻቸው ነው ወደዚህ ወደ ሚድሮክ አካባቢ። በስልክ ቁጥሬ ግን በቴሌግራም ላይ የመኪናቸውን ፎቶና ስማቸውን መላክ ይችላሉ። 0911929729 ነው ስልኬ፣ በሱ ደውለው ማግኘት ይችላሉ ማለት ነው። እሺ ከሚያመጣው ብዙ አድቫንቴጆች እንዲሁም ደግሞ ከችግር ፈቺነቱ አንጻር ማለት የምትፈልገው ነገር ካለ በመጨረሻ እድሉ ልስጥ። ከችግር ፈቺነቱ አንጻር ስንጀምር ምንድነው ችግር ፈቺነቱ? አሁን ችግር ፈቺ ነው። ለምን አሁን ለምሳሌ እኛ የምናመጣው አሁን ሰሞኑን ነዳጅ ጨምሯል። ሰማንያ ሁለት ብር አካባቢ ገብቷል ቤንዝል አሁን ለምሳሌ ይህ መኪና ስነዳው በፊት አምስት ኪሎ ሜትር ነው የሚሄደው በአንድ ሌትር በአንድ ሌትር አምስት ኪሎ ሜትር ሄደ ማለት ይሄ መኪና ግን አምስት ኪሎ ሜትር ለመሄድ በ15 ሳንቲም ነው የሚሄደው ስለዚህ ያ ማለት ትልቅ ችግር ፈቶልሻል ማለት ነው ሰማንያ ብርም ወደ 15 ሳንቲም አውርዶታል ማለት ነው የተጠቀምኩለት ሲስተም ስላለ የኤሌክትሪክ ሲስተሙን እና ቻርጅ ፉል ቻርጅ አድርገሽ 120 ኪሎ ሜትር ይሄዳል አሁን እሱን እያሳደግ ነው ነው አሁን፣ 120 ኪሎ ሜትር ሄደ ማለት ፉል ቻርጅ ስታደርጊ ሁለት ብር ከ50 ሳንቲም በአካባቢ ነው የሚፈጀው። ስለዚህ ያ ችግር ፈችነቱ ትልቅ ነው ማለት ነው። ፉል ቻርጅ ለማድረግ ምን ያህል ሰዓት ይፈጃል? ሁለት ሰዓት ከ10፣ ሁለት ሰዓት ከ20 አቁመሽ ልታደርጊ ከፈለግሽ አለዛ ደግሞ በራሱ ቻርጅ አድርግ ካልሽ ደግሞ ሰክተሽም ማሽከርከር ትቻያለሽ ማለት ነው። ዶክተር ሺ ስለሰጠኸኝ ጊዜና ማብራሪያ እጅግ አርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ሰላሙ ክቡራትና ክቡራን ተመልካቾቻችን፣ ከኋላ ላይ በምትመለከቱት በቮልስዋገን መኪና ላይ የፈጠራ ስራውን እየሰራውን ከዘመኑ ሲሳይ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። ባደረግነው ቆይታ ጥሩ የሆነ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ስለነበረን ቆይታ እጅግ አርገ እናመሰግናለን። ሰናይ ጊዜ ይሁንላችሁ።